እንግዲህ ልጃችን ልጃችሁ አንድ ነገር ሰምቼ በጣም ገረመኝ ገረመኝ ገረመኝ ገረመኝ። አብርሽ የሩታ የእውነት ባሏ እንዳልሆነ የዩቲዩብ ትዳር እንደሆነ ሰማሁ እና ይህ ነገር በጣም ተቅርብ ሰው ነው የሰማሁት። ገርሞኛል ገርሞኛል ገርሞኛል። ቤተሰብ እውነት ነው እውነት ነው ቤተሰብ፣ አብርሽ የሩታ ትክክለኛ የትዳር አጋር ወይም ፍቅረኛዋ አይደለም ወይ እስኪ እውነታውን የምታውቁ እዛ ሰፈር ያላችሁ እዛው ያለ ሰው ነው የላከልኝ እኔ እንደዛ ስል ግርም ብሎኝ ነው እንግዲህ ልጃችን ልጃችሁ የአይን አባተኛሉ እና አብርሽ የእውነት ሚስቱ ካልሆነች የእውነት ጓደኛው ካልሆነች ይህን ያህል መሳም ምን አስፈለገ ለምን ለምን የሰው ሚስት እንደዚህ ይሰማል? እንዴ ቤተሰብ እንደዚህ ይሳማል? እኔ አስቸጋሪ ነው። ለማንኛውም አብረውት ከሚሰሩት ጓደኞቹ ውስጥ አንዱ የሩታ የእውነተኛ የትዳር አጋሯ እንደሆነ ሰምቻለሁ። እና ለዛም ነው ከንፈር ለከንፈር ብዙ ጊዜ ተሳስሞ ማናያቸው ያው ጉንጩን ይስማል እና በጣም ገረመኝ። ይሄ ግን ይሄን ያህል ተወነው የተሳካ ስላደረጉት ደስ ብሎኛል። በጣም ጎበዞች ናቸው፣ ይችላሉ። እውነቴን ነው፣ ድራማው በጣም በጣም የተሳካ እውነት እንዲመስል ብዙ ነፍለል ነፈለሎች እንድናምን ያደረገን ድራማ ስለሆነ እውነት እውነት ስለመሰለን በቃ ችለዋል፣ ድራማ ሰርተዋል፣ ድራማ ችለዋል። አብርሽና ሩታ እና እንደዛ ነው ላችኋለሁ ቤተሰብ። እኔ በጣም እዛው ቅርብ የሆነ ሰው ነው ነገረኝ ነገረኝ። እና አንድ እዛ ውስጥ ያለ ማንነቱን ጠይቃችሁ ድረሱ። ከአብርሽ ጓደኞች ውስጥ ነው አንዱ የሩታ የትዳር ጓደኛ ለማለት ነው ቤተሰብ። ልነግራችሁ ነው እና ይሄን የምታውቁ ስንቶቻችሁ ናችሁ ስንቶቻችሁ ናችሁ? ይሄን የምታውቁት? ይሄን ልነግራችሁ ነው የመጣሁት። አንዳንዴ እኔ አጣራሁ፣ በቃ ያው ታውቀው የለ ሩታን እንደማፈቅራት አጣራሁ። በቃ ይሄ ልጅ መቼ ነው የሚለቃት ምናምን ስል፣ አንተ መቼ ተጣብቆ ነው የሚለቃት የሚለቃታት፣ በል እንጃ አሉኝ። እንዴ ስላቸው፣ ሲጀመር እኮ የሌላ ሰው ሚስት ነች አለኝ። አንድ ሰው ነው እዛው፣ ነካ ዝም ብለን ነው። ይሁን ይሁን ይሁን፣ አሳምነውናል ይሁን አሳምነውናል ድራማው ጥሩ ነው ትወናውን ችለውታል እንደዚህ ነው የሚያስፈልገው ብዬ ዝም አልኩ ቤተሰብ እንዴት ናችሁ ሰላም ናችሁ ቤተሰብ በእያላችሁበት ሰላማችሁ እንዲበዛ እመኛለሁ ውድ የኤፍሾ ቤተሰቦች ትንሽ ጠፋ ብያለሁ ስራ በዝቶብኝ ነው በደህናዬ ነው ቻናሉን ሰብስክራይብ እያደረጋችሁ እንደሆነ አምናለሁ አሁንም አድርጉልኝ ላይክ አድርጉልኝ እመጣለሁ ቤተሰብ